ሰላም ጤና ይስጥልን። ክቡራን ዩቲብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከብሪታኒያ ወታደሮች የተወለዱ መሆናቸውን ለማረጋገጥ ክስ የመሠረቱት ኬንያውያን አሸነፉ። ሰባት ኬንያውያን ለሕዝብ ይፋ የሆነ የዘረመል ዲኤንኤ መረጃ ቋትን በመጠቀም በሀገራቸው በሚገኝ የጦር ሰፈር ውስጥ ከሚሰሩ የብሪታኒያ ወታደሮች የተወለዱ መሆናቸውን በፍርድ ቤት አረጋገጡ። በለንደን የሚገኘው የቤተሰብ ፍርድ ቤት ሲካሄድ የነበረውን ክርክር ያሸነፉት ኬንያውያን ማንነታቸውን የማይታወቅ የነበሩ አባቶቻቸውን ለመለየት በክፍያ የሚገኙ የዲኤንኤ የመረጃ ቋቶችን ተጠቅመዋል። በዩናይትድ ኪንግደም ፍርድ ቤት ውስጥ በዚህ ዓይነት መንገድ አባትነት ሲረጋገጥ ይህ የመጀመሪያው ነው። በፍርድ ቤቱም የተሰጠው ውሳኔ ከወታደሮች የተወለዱ ኬንያውያን የብሪታኒያ ዜግነት እንዲያገኙ በር ይከፍትላቸዋል። ኬንያውያን በፍርድ ቤት ወክል ወክሎ የተከራከረው በእንግሊዛዊው ጠበቃ ጄምስ ኔቶ፣ ከፎረንሲክ ጄኔቲክስ ፕሮፌሰር ከሆኑት ዴኒስ ሲንደርኮምብ ኮርት ጋር በትብብር ሰርቷል። ጠበቃው በኬንያ ናዩኬ ግዛት ከሚገኙ ሰዎች የዲኤንኤ ቅንጣት የሰበሰበ ሲሆን፣ የነዋሪዎቹ ምስክርነትም ተቀብሏል። በዚህ ሂደት ውስጥም በርካታ ሰዎች አባቶቻቸው በኬንያ ባቶክ ግዛት ውስጥ በሚገኘው በአፍሪካ ትልቁ የብሪታንያ ሰራዊት ካምፕ ውስጥ የነበሩ ወታደሮች እንደሆኑም እንደሚያምኑ ገልጸው ገልጸዋል ተብሏል። የነዚህ ሰዎች የቤተሰብ አባላት የዩናይትድ ክንግደም ውስጥ ይገኙ እንደሆነ ለማረጋገጥ ለሕዝብ ይፋ የሆነ የዲኤንኤ የመረጃ ቋትንም ተጠቅመዋል። ከኬንያውያን መካከል አንዱ የሆነው ፒተር ዋምንቡክ አባቱ የብሪታኒያ ወታደር እንደሆነ እየተነገረው ቢያድግም እስካሁን ድረስ እንዳላገኘው ለቢቢሲ ተናግሯል። የ33 ዓመቱ ሼፍ እንደሚገልጸውም ድብልቅ ዘር ያለው መሆኑንም በልጅነቱ መዘባባቻ እንዲሆን አድርጎታል። አባቱ ጥሩ ሰው እንደነበረ እናቱ እንደነገሩት የሚያነሳው ፒተር አንድ ቀን እመጣለሁ እንዳላት ነግራኛለች፣ ግን ጭራሹንም አልመጣም ብሏል። ፔተር በአሁኑ ሰዓት ከአባቱ ጋር ተገናኝቷል። አባቱ በበኩሉ ልጅ እንዳለው እንደማያውቅ ተናግሯል። ፔተር ከአባቱ ጋር ለመጀመሪያ ጊዜ ከተገናኘ በኋላ ከቢቢሲ ጋር በነበረው ቆይታም ላለፉት ሰላሳ ዓመታት የተሸከምኩትን ስቃይ በሰዎች የደረሰብኝ መድሎ፣ ያ ህመም ሁሉ ወደ ደስታ ተለወጠ ብሏል። ከህግ ጋር በተያያዙ ምክንያቶችም የተነሳ ማንነቷ የማይገለጽ ሌላ ቤቱት አቅራቢ ደግሞ አራት ዓመቱ እያለ አንድ ጊዜ ብቻ አባቱን እንዳገኘና ከዚያ በኋላ ተመልክታው እንደማታውቅ ተናግራለች። ያለ አባት ማደግ ከባድ እንደሆነ የምታስረዳው ኬንያዊቷ ጭራሹን እንደተወች ይሰማት እንደነበረም አክላለች። ጠበቃው ጄምስ ኔቱም የዛሬው ፍርድ ቤት ውሎ ለረዥም ጊዜ ለበርካታ ቤተሰቦች የማይቻል ምስሎ የታየው እጅግ አስቸጋሪ ጉዞ ማብቃቱን ያመለክታል። ከዚህ በፊት ከጥያቄ ውጭ ምንም ያልነበራቸው ልጆችና ወጣቶች አሁን መልስ አግኝተዋል ሲልም ከውሳኔው በኋላ ተናግሯል። በኬንያ በአቱክ ግዛት አቅራቢያ በተመሳሳይ ሁኔታ ውስጥ ያሉ ሌሎች በርካታ ሰዎች እንዳሉ የሚያስረዳው ጠበቃው፣ ቀጣዩ እርምጃ ስለ አባቶቻቸው ወይም ስለ ቤተሰቦቻቸው ጥቂት ወይም ምንም መረጃ ያላቸው ሰዎች በፍርድ ቤት መወከል እንደሆነም ገልጿል። በዲኤንኤ ምርመራ ሂደቱ ላይ የተሳተፈው ጠበቃና ተሟጋቹ አንድሪው ማክላውድ በበኩሉ የፍርድ ቤት ውሳኔ የእንግሊዝ መከላከያ ሚኒስቴር ባቱክ በሚገኝ ወታደሮች ላይ የሚቀርቡ የአባትነት ጥያቄዎች በተመለከተ ይበልጥ ኃላፊነት እንዲወስድ ያደርጋል የሚል ተስፋ እንዳለው አስረድቷል። የመከላከያ ሚኒስቴር በበኩሉ የዩናይትድ ኪንግደም ወታደሮች ላይ የሚቀርቡ የአባትነት ጥያቄዎች የሰዎች የግል ሕይወት ጉዳይ ቢሆንም መንግስት ከአባትነት ጋር ተያይዞ ጥያቄዎች በሚኖሩበት ጊዜ አካባቢው ባለስልጣናት ጋር ይተባበራል ሲልም ለቢቢሲ ምላሽ ሰጥቷል። ሰላም ጤና ይስጥልን። ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታት